ሱዛን ዋምቡይ የቀድሞ ፎቶግራፎቿን እያየች በዛሬው የቆዳዋ ገጽታ በደስታ ደምቃለች። ከሦስት ወራት በፊት ቆዳዋ ላይ ይታዩ የነበሩትን ጥልጥል ያሉ ኪንታሮት መሰል ገላ ላይ የሚወጡ ነገሮች እንዲቆረጡላት ለማድረግ ከመወሰኑ አስቀድሞ ለበርካታ ዓመታት መላ ስትፈልግ ቆይታለች። እናም ዛሬ በሕክምና ያገኘችው ውጤት በራስ የመተማመን ስሜቷ እንዲመለስላት ረድቷታል። በጣም ጥሩ ስሜት ነው ያሳደረብኝ። አሁን እንደ ቀድሞ የፊት መዋቢያም አልጠቀምም፣ ምክንያቱም ምን ከኔለሽ ቆዳ ነው ያለኝ። አላይ የሚወጡት እነኚህ እብጠት መሰል ነገሮች አንዳንዶች አንዳንድ ጊዜ የቆዳ ቀለምን እንደሚለውጡት የተለመዱ ችግሮች አድርገው ያዩአቸዋል። ይሁን እንጂ አንዳንድ ልዩነቶች ግን አያጡም። እነኚህ ቆዳ ላይ የሚወጡ ኪንታሮት መሰል ነገሮች በአመዛኙ አነስተኛ ነገሮች ናቸው። በመሆኑም ብዙውን ጊዜ በቆዳ ላይ ይቆያል። በሌላ በኩል ደግሞ የቆዳ ቀለምን የሚለውጡ ችግሮች በአብዛኛውም ተለቅ ተለቅ ያሉና ጠፍጣፋ ቅርጽ ያላቸው ናቸው። ገና ከወሊድ ጊዜ አንስቶ ሊገጥሙ የሚችሉ ናቸው ብዙ ጊዜ በጊዜ ሂደት የሚለወጥ ሲሆን በልማድም ማርያም የሳመቹ የሚባለውን የመሰሉ ምልክቶች ናቸው። የአሜሪካ የቆዳ ሕክምና ማህበር እንደገለጸውም እነኚህ ቆዳ ላይ የሚወጡ ነገሮች በብዛት የሚፈጠሩት ቆዳ ለቆዳ የሚነካካበት የሚታጠፍ ወይም እንደ ትርፍ ላላ ብሎ የሚታይ የቆዳ አካል ካለበት የሰውነት ክፍል ላይ ነው። የቆዳ ቀለምን የሚለውጡት ነገሮች በአመዛኙ የሚከሰቱት የቆዳ ቀለም የሚያመነጩ ሕዋሳት ከመጠን በላይ በሚመረቱበት ወቅት ነው። እናም ቆዳችን እንደማቀለም ቀለም ስለሚያላብሱት ኔቪ ብለን የምንጠራ ሁኔታ ይፈጠራል። አንዳንድ ጊዜም እንደ እብጠት ከቆዳችን በመጠኑ ከፍ ብለው ሊታዩ ይችላሉ። እነኚህ ቆዳ ላይ ለየት ያለ ቀለም ይዘው የሚታዩ ነገሮች በአብዛኛው ጎጂ ባይሆንም፣ ዶክተር ካራንጃን እንደሚያስረዱት ግን አንዳንድ ጊዜ የማንፈልገውን አይነት ገጽታ ሊፈጥሩ አለያም የማይመች እና የሚያቃጥል ስሜት ሊከስቱ ይችላሉ። አልፎ አልፎም ከአንዳንድ የጤና ችግሮች ጋር ሊዛመዱ ይችላሉ። የስኳር ህመምን ከመሳሰሉ ሁኔታዎች ጋር የሚያያዙበት ጊዜም አለ። አልፎ አልፎ ደግሞ ከአንዳንድ የካንሰር ህመም አይነቶች ጋራ ሊዛመዱ ይችላሉ። ለምሳሌ ያህል በሰውነት ውስጥ የካንሰር ህመም ይኖር እና በቆዳ ላይ ሊታይ ይችላል። እነኚህን የጤና ችግሮች ለማከም የተለያዩ የቀዶ ህክምና ዘዴዎችን መጠቀምና በጨረራ አማካኝነት በሚሰጥ ህክምና ለማጥፋት እንደሚቻል የሚያስረዱት ኩኑቲያ አገልግሎቱ በክሊኒካቸውም ጭምር እንደሚሰጥ ያብራራሉ። ብዙውን ጊዜ ኢላማ የተደረገውን ክፍል በቀዶ ህክምና ለማከምና ወይም ደግሞ አስፈላጊ መጠን ብቻ በመጠቀም በጨረር ህክምና እንዲረዳ እናደርጋለን። ሆኖም የቅርብ ክትትል የሚደረግበት ሲሆን ቆዳው ላይ በቀጥታ በሚደረግ የህክምና ዘዴ ችግሩ የሚታይበትን ቦታ በማቃጠል ተቀርፎ እንዲወድቅ ማድረግ ይቻላል። እነኚህን አይነቶቹ የቆዳ ችግሮች በተለይ በጥቁሮች ላይ በስፋት የሚታዩና በዘር ሐረግም የሚተላለፉ ናቸው። በተለይ ለውበት ሲባል እንደ ሱዛን ዋምቡይ ያሉ ብዙዎች አሁን ይህን ከቆዳቸው ላይ ለማስወገድ ከፍተኛ ፍላጎት ያሳያሉ። ኩኒቲያ ያስረዳሉ። ካልወደድ ነው አብሮን መኖር ያለበት ነገር አይደለም። ይህም የሚሆንበት ምክንያት መፍትሄ በመኖሩ ነው። እንደ ህክምና ባለሙያዎች ማብራሪያም ይህን መሰሉን የቆዳ ችግሮች አስቀድሞ መከላከል የሚያስችል የተለየ መንገድ የለም። ሆኖም የቆዳ ካንሰር የመሳሰሉ ብርቱ የጤና ችግሮች መቅጠም የመቻላቸውን ዕጣ ለመቀነስ ያናኗር ዘይቤን ማስተካከል በእጅጉ ይረዳል።